ተወደደም ተጠላም የመዳን ቅመሞች ሲነኩ ያመናል ያመናል። አንደኛ እሱ ነው። ሁለተኛ ነገር ደግሞ ለእውቅና አይደለም እኛ የምንሮጠው፣ ትክክለኛ እናንተን ለማዳን ነው። ኦኬ። ሲቀጥል ደግሞ በየትኛውም ስፍራ ሆኖ በምንም ቦታ ላይ እኛ እያለን ጥቃት አይደርስባችሁም። ከእግዚአብሔር በታች ማለት ነው። ከእግዚአብሔር በታች እዚህ እስካለን ድረስ እኛ እስካለን ድረስ ጥቃት አይደርስባችሁም። ህጉን ስላላወቃችሁት ብቻ ባበሻም ይሁን በየትኛውም ዜጋ ጥቃት አይደርስባችሁም። በተቻለን አቅም አለን ከጎናችሁ። አንገታችሁን አትደፉ። እኔ ቅርብ እኮ ነኝ። እኔ በቅርበ ቻርጅ ላይ ለሚፈጠረው እኔ ያለሁኝ አጅማ ላይ ለሚፈጠረው ሳሪ አለች። ሁላችንም ስንደጋገፍ አይታችኋል ውጤቱ ማለት ነው። ተግባባን። ስለዚህ አንገታችሁን እንዳትደፉ። በአጠቃላይ አንደኛ እናንተ አንገታችሁን የምትደፉ ልጆች አይደላችሁ። እኔ ሁላችሁንም የመዳም ቅመሞች ወክ እየምናገሩ ሌብነት ውስጥ አትገኙም። እናንተ ስለምናቃችሁ አበሻ ሌብነት ውስጥ አይገኝም። አበሻ ማለት እኛ ኢትዮጵያኖች ማለት እርቦን እርቦን ተርበን በጣም ሆዳችን ተርቦ በንስካፌ ፎቅ ሙሉ ሲያጸዱ የሚውሉት አበሾች የመዳም ቅመሞች ናቸው። ቤሩት የሚኖሩ ፣ ሳውዲ የሚኖሩ ፣ ዱባይ የሚኖሩ ማለት ነው። ተግባባ የትም አለም ላይ ኖሩ አበሻ አይሰርቅ። በጣም በጣም ቁጥብ መሆናችንን የምታውቁት እነሱ የሰጡንን ሰልባጅ እንኳን አንለብስም። ተርበን ፍሪጃቸውን ከፍተን አንበላ። ያገኘነውን አናግበሰብስም፣ አናግበሰብስም እንደ ፊሊፒኖች 24 ሰዓት ኪሳችን ላይ ቦርሳችን ላይ የሆነ ነገር ይዘን አናግበሰብስም። ሁሉንም ወክዬ ነው የምነግራችሁ። የትኛዋም የመዳም ቅመም ያሰሪዋን ቦርሳ፣ ያሰሪዋን መኝታ ቤት አትፈትሽም። ታውቃላችሁ አበሻ የእኛ የመዳም ቅመሞች እንደሆኑ ከልባቸው የሚያጸዱት ከልባቸው የሚያጥቡት። አንድ ፊሊፒንና አንድ አበሻ የተቀጠረበት መስሪያ ቤት ውስጥ አበሻዋ ስታጸዳና ለጉልበታችን እኳ አንሰስትም ማርያምን እኛኮ ሀገራችን ፍቅራታ ሰላማ ታንጅኮ እመቤቴን፣ እንደኛ ልቡ ንጹህ እኮ የለም። ልጆቻቸውን እንኳን ይዞ ጥለውልን እኮ ሲሄዱ እንደ ራሳችን እንደወለድ ነው ልጅ እኮ አቅፈን፣ ምን ብለን ምን ብለን ምንጠብቅ እኮንን እኛ ውስጣችን ምንም ነገር የሌለ ማርያምን። ስላልታደልን ስደት አይኑ ይጥፋ፣ ስላልታደልን እንጂ ትላንትና እንደዛ እንደዛ እየተሳቀቀች አስባችሁታል። እኔ እመቤቴ እስቲ ነው ይህ እዚህ ጋር ይዞኛል። ገባችሁ። ስንደጋገፍ ደግሞ አይታችኋል። የፈለገ ልንጣላ እንችላለን። እኔ ላይ ጥፋት ልታዩ ትችላላችሁ። ሙኒት ላይ ጥፋት ልታዩ ትችላላችሁ። ሳሪ ላይ ጥፋት ልታዩ ትችላላችሁ። ኤሚኬ ላይ ጥፋት ልታዩ ትችላላችሁ። ታሜ ላይ ጥፋት ልታዩ ትችላላችሁ። እናንተ ላይ ጥፋት ልናይ እንችላለን። የፈለገ ነገር ቢሆን ግን ተላልፈን አንሰጣጥም። ተላልፈን አንሰጣጥም። እኔ እኔ እኔም ሁሉ ጓደኞቼን ወክዬ በእኛ ሬሳ ላይ ተረማምዶ እናንተን ያጠቋችኋል፣ እንጂ እኛ ቆመን ወይ እኛ እየሰማናችሁ እንደዚህ አይነት ችግራችሁን እየሰማን ጸጥ አንልም። መጥተን እንጋፈጥላችኋለን በተቻለን አቅም። አንደኛ ኢማራት ሕግ ያለባት ሀገር ናት። ሰው ሳይሆን ሕግ የነገሰበት ሀገር ነው ኢማራት። ማንም እንደፈለገ አያንጓጥጣችሁ። አንደኛ ይሄንን ጭንቅላታችሁ ውስጥ አስቀምጡ። ወረቀት ኖሯችሁ አልኖራችሁ የህግ የበላይነት የሚከበር በት ሀገር ነው ይሄ። አትፍሩ። ፖሊስ ጋር ለመደወል ደውሉ። የዱባይ ፖሊስ እግዚአብሔር እድሜና ጤና ይስጣቸው፣ ፈጥኖ ደራሾች ናቸው። አያዳሉም። እኩል ፍርድ የሚሰጡ ናቸው። አይታችኋል። ትላንትና በሩን እንትን ብለው ቀድመው የደረሱላት እነሱ ናቸው። አያችሁም? አበሻ ሆንክ ኢማራቲ ሆንክ እኩል ነው እዚህ ሀገር የምትታየው። ምንም ከፍና ዝቅ የለም። አንደኛ ይሄንን ሁለተኛ ነገር ደግሞ የመዳሞቻችሁን ቁጥር ፓስፖርት ኮፒያችሁን ፓስፖርት ኮፒያችሁን ቤተሰብ ጋር አስቀምጡ። ፎቶ አንሱና ፓስፖርታችሁን ቤተሰብ ጋር አስቀምጡ። ስልክ ቁጥር የቤተሰብ የቅርብ ጓደኛ የምትሉትን ደግሞ ማንም ሁኑ እኔ መያዝ አለብኝ። አደለም እናንተ እኔ ምን አሁን ከዚህ ስወጣ ስልካችን እኛ በተፈጥሮ ፓተርን እናደርግበታለን። አደለም እኔ አሁን ወጥቼ መኪና አደጋ ቢደርስብኝ ፓስፖርቴ ቦርሳይ ውስጥ ነው ያለው። በፓስፖርቴ ይገኛለው። ገባችሁ? በፓስፖርቴ ይገኛለው። አይዴን ቦርሳይ ውስጥ ካርኩ በእንትኑ ይገኛለው። አሁን መኪና ገቶን በሞት ፓስፖርቴ እንትኔ ውስጥ ነው። ፓስፖርታችሁን ፎቶ እንደዚህ አንሱና ያዙት። እኛ ማለት ፈጣሪ ጠብቆን እንጂ ሰው ሀገር ላይ ነን። ያለ ነው ዋስትናችን፣ አስተማማኙ ፈጣሪ እንጂ ምንም የሚያስተማምን ነገር የለንም። ትላንትና አይታችኋል። ሀገራችን ቢሆን ሁላችንም ሮጠን እንሄድ ነበረ ግን የምንቀይ መስመር አለው ሁሉም ነገር ማለት ነው። ገባችሁ? ከዛ በተረፈ ኢማራት ምድር ላይ እኛ እስካለን ድረስ ከእናንተ በላይ እኛ ረግጠው እኛ አበሾችን ረግጠው እንተ ማለት አይችሉም። ህግ ያለበት ሀገር ነው። ሰው ሳይሆን ህግ የሚከበርበት ሀገር ነው። እልፍ ሲል ደግሞ ገንዘባችሁን ያዙ።